በቅርቡ ጥናት ወጥቶ ነበረ። ፕሮቴስታንቲዝምን ማንሳት የፈለግኩበት ምክንያትም ለዚህ ነው። አምስት መቶ ዓመቱን ሲያከብር ጀርመን ውስጥ ሉተር የተባለው ሰው ፕሮቴስታንቲዝምን ያስነሳበት አምስት መቶኛ ዓመት እየተከበረ ነው። በዚህ ባለፉት ዓመታት በ2018 በነሱ ማለት ነው አንድ ጥናት አውጥተው ነበር እና ሉተር የካቶሊክ ቤተክርስቲያን ላይ ፕሮቴስት አድርጎ ወይም ተቃውሞ ሲወጣ ያነሳቸው ትክክለኛ ታማኝ የሆኑ ነጥቦች ነበሩት፣ ተገቢ የሆኑ እነዚያን ነጥቦች አንስቶ የካቶሊክ ቤተክርስቲያንን ሲቃወም ቤተክርስቲያኗ ምን ብትሆን ይሻላል የሚለው ምኞቱ ግን የኢትዮጵያ ቤተክርስቲያንን ነበረ። ሚካኤል የሚባል ዲያቆን ጀርመን ለመማር የሄደ ኢትዮጵያዊ ዲያቆን አግኝቶ ስለ ኢትዮጵያ ቤተክርስቲያን ሲነግረው በሰማው ነገር ተደንቆ የካቶሊክ ቤተክርስቲያን እንደዚች ቤተክርስቲያን ብትሆን ኖሮ እኔ ፕሮቴስት አላረግም ነበር ብሏል ብለው ጥናት አውጥተው ነበር። እንግዲህ የእሱ የልጅ ልጆች ናቸው ይችን ቤተክርስቲያን የሚሳደቡት ማለት ነው። እና የእኛ ቤተክርስቲያን ነገረ ክርስቶስን እንደ አዲስ እንድታውቅ እንድትማር ማስተማር በራሱ ንቀት ነው። ለምንድን ነው ይህን የምንለው? አንድ ፕሮፌሰር ታደሰ ታምራት የሚባሉ ትልቅ ምሁር አሉ። በሀገራችን የታሪክ ምሁር ናቸው። ኢቫንጃላይዚንግ ዘ ኢቫንጃላይዝድ የሚል ጽሑፍ አላቸው። ወንጌል የተማረውን ወንጌል ማስተማር ወይም የወነገለውን ማወንገል ብሎ ተርጉሞታል። አንድ ሰው ወንጌል የሚያውቅን ህዝብ እስቲ እግዚአብሔር ያሳያችሁ አንድ ነገር ኮሽ ቢል በስመ አብ ወልድ መንፈስ ቅዱስ አህዶ አምላክ ለሚል ህዝብ ኢየሱስ ጌታ ነው ተብሎ ትምህርት ይሰጠዋል። የአብ የወልድ የመንፈስ ቅዱስን ስም ሳይጠራ ለማይውል ህዝብ ማለት ነው። ስለዚህ በእያንዳንዱ ነገር ውስጥ ነገረ ክርስቶስ ያለባት ቤተክርስቲያን ናት። ቤተክርስቲያን አፏ ብያዝ አትናገሪ ብትባል የምትገለገልባቸው